ዛሬ የወንጌል ብስራት ቤተክርስቲያን የተተከለችበትን የሶስተኛ ዓመትና የምስጋና ፕሮግራም እንዲህ ባማረና በደመቀ ሁኔታ ከእናንተ ጋር ልናከብር እድል የሰጠን የናዝሬቱ ኢየሱስ ስሙ ይባረክ። ኢየሱስ ጌታ ነ ዛሬ ይህን ጌታ ከእኛ ጋር ለማምለክ በመካከላችን የተገኛችው የክብር እንግዶች ጥሪ የተደረገላችሁ ወገኖች፣ ከቅርብና ከሩቅ የመጣችሁ የወንጌል ብስራት ቤተ ክርስቲያን አገልጋዮች፣ አባላቶች፣ አጋሮችና አካል የሆናችሁ በሀገር ውስጥም ከሀገር ውጭም ያላችሁ፣ ዛሬም አብራችሁን ያላችሁ፣ ደግሞም የተለያችሁን ሁላችሁንም እንኳን ለዚህ ለደስታችን ቀን እግዚአብሔር በሰላም አደረሳችሁ፣ በሰላም አደረሰን። ይህን የእግዚአብሔር ጣት ካልሆነች በስተቀር ማንም አያደርገውምና የእግዚአብሔር ጣት ይችን አድርጋለች። እጅግ አድርጌ ያመሰግነዋል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ኢዮብ ምዕራፍ ስምንት ቁጥር ሰባት ላይ ደሚል ቃል አለ ጅማሬ ታናሽ ቢሆንም ፍጻሜ እጅግ የበዛ ይሆናል። ክብር ለኢየሱስ ይሁን። ከኔ የሆነ ምንም ነገር የለም። እንኳን ከኔ የሆነ እኔ መልካም ታሪክ የለኝም። ታሪኬ ኢየሱስ ነው። ታሪኬን ሲተርከው በቀራኔው በጎልጎታ በመስቀሉ ላይ ጀመረና ጨረሰ። ከዛ ተፈጸመ አለ። እኛ በፍጻሜው የመጣን የቀጠልን ሰዎች ነን። አንድን ሰው እንደ ነቢይ ልባርከው ቀኙን ብድግ ያደርግ እግዚአብሔር ሆይ፣ በጌታ በኢየሱስ ስም ይህንን ህዝብባርከዋለሁ ምንም እንኳን ያሉበት ሁኔታ የሚመች ባይሆን ምንም እንኳ የጀመሩት ነገር ታናሽ መስሎ ቢታያቸው፣ መጨረሻቸውን ፍጻሜያቸውን ተፈጸመ ባለው በኢየሱስ ስም ታላቅ ስለምታደርገው አመሰግንሃለሁ። ስለምታበዛላቸው አመሰግንሃለሁ። ክብር ሁሉ ለስም ይሆን። አምናለሁ ዛሬ በልማድ የመጡ ሰዎች ካሉ እንደመጡ አይመለሱም። በዚህ ስፍራ የሚሰራው የእግዚአብሔር መንፈስ አንድ ብሎ አስጀምሮን ሁለት ያለን ሁለት ብሎ ሶስት፣ አራት እያለ የሚያስቀጥለን ጌታ በዚህ ስፍራ እንዳለ ስለማምን መጽሐፍ እንደሚል እናንተ ደካሞች፣ ሸክም የከበደባችሁ ሁሉ ወደ እኔኑ እኔም አሳርፋችኋለሁ እንደሚል ዛሬ ግን ለአንድ ሰው ረፍት ይሆናል። አምናለሁ በእኔና በዚህ ቤተ ክርስቲያን አገልጋዮችና አባላቶች አጋሮች የደስታ ቀን የሰማይ አምላክ እግዚአብሔር እንደማይጨክንብን ሰማይና ምድር ዛሬ እንደሚተባበር አምናለሁ። ግድ የለም ምንም ጉዳይ ይዛችሁ ሊሆን ይችላል። በልባችሁ፣ በእጃችሁ፣ በቤታችሁ፣ በሆስፒታል ላይ፣ በእስር ቤት አይ ዶንት ኬር ተውት። እሱን ጉዳይ ጌታ አለ ይመለካል። አንድ ሰው ይጩና ጌታ አለ ይመለካል። ይበለ እየተመለከ ስራት ይበጠሳል። እየተመለከ እንቆቅልሽ ይፈታል። እየተመለከ በሽታ ይፈወሳል። እየተመለከ አጋንንት ይመታል። ዛሬ በዚህ ስፍራ በዚህ ሰፈር አደለም በከተማው ላይ ያለውን ኃይለኛ ነኝ የሚለውን የምንጥልበት ቀን ነው። ኃይለኛ የሆነው ኢየሱስ ከእኛ ጋር ነው። አሜን ስትሉ ይሁንላችሁ። ክብር ለኢየሱስ ይሁን። እንግዲህ ጌታ እግዚአብሔር አንድ ብሎ አስጀምሮ አስቀጥሎን እዚህ ደርሰናል። ወደዚህ ስፍራ መተን እግዚአብሔር አምላክ ይህንን ራእይ ገና ሀብዬ ስጀምር አጠገቤ የነበረው ጌታ እንጂ ሰው አልነበረ። ኢቨን ፋሚሊዎች እንኳን አልነበሩም። ለተወሰነ ጊዜ ከተወሰኑ ሰዎች ጠፍቼ ነበር፣ ሸሽቼ ነበር። ምክንያቱም አንዳንዴ እግዚአብሔር ከእርሱ ጋር እንድትሆኑ ሲፈልግ ብቻችሁን ነው የሚያስቀራችሁ። መልእክት አለኝ በዚህ አጋጣሚ ብቸኝነት እየተሰማቸው ያላቸው በሀገራቸው እንደ ባይቷዋር እየኖራቸው ያላቸው ሰዎች ጋር ጌታ አለ እና ጌታ ታውቃላችሁ ወደ ጓዳ አስገባኝ ከሁለት ዓመት ላላነሰ ጊዜ በደንብ ሰራኝ፣ በደንብ አስተማረኝ። ባለፈው ድካሜ እንድጸጸትበት ሳይሆን ንስሐ እንድገባበት እድል ሰጠኝ። ደግሞ በሚቀጥለው ጊዜ ከፊት ላለው ጊዜ ደግሞ በደንብ እንድዘረጋበት ራእዩን ሰጠኝ። ክብር ለኢየሱስ ይሁን። ለካ እግዚአብሔር አብሯችሁ ሲሆን ከእናንተ ጋር የማይቆም የለም፣ የማይተባበር የለም፣ እማያግዛቸው የለም። አሕዛብን ሁሉ ያስገዛላቸዋል እግዚአብሔር። ክብር ለጌታ ይሁን። ከዛ በቁጥር እጅግ በጣም ጥቂት የሆኑ የልቤ የምላቸው ወዳጆቼ የልቤ የምላቸው ሰዎች አብረውኝ ተነሱ። እንደ ቀልድ የተጀመረ ነገር ታውቃላችሁ፣ የሃያ ሁለትን ታሪክ የዚህን ሰፈር ብዙዎቻችሁ። ቸርች አይደለም ምንም ነገር የሚታሰብ አይደለም ቀድሞ። ሙሉ ወንጌል ከዚች ጎን ነበረች። የምታውቁ ሰዎች ካላችሁ እሷ እንኳን መቋቋም እስከሚያቀጣት ድረስ በድንጋይ በጣም በብዙ ነገር እየተወገሩ ግን ወንጌልን አላቆምም። እግዚአብሔር አስፈቷቸው፣ ማዶ ላይ ወጡ። ክብር ለጌታ ይሁን። እና ምን ልትሆን ነው አንተ እዚህ ሰፈር የገባኸው? ሲሉኝ እኔ ጌታን ይዤ ነው የገባሁት አልኳቸው። ክብር ለጌታ ይሁን። ይኸው ያ ጌታ አስቀጥሎናል፣ ሰፈሩን አስወርሶናል። እንደውም የሚገርማችሁ ለካ ታውቃላችሁ ወንጌል ሰላም ነው፣ ሰፈሩ ሰላም ሆነ። አሁን ስለዚህ አካባቢ ብዙ ሰዎች ብትጠይቁ የምትሰሙት በጣም በቀን ሰው የሚወጋበት የሚገደልበት የሚዘረፍበት ምናምን ይሄ አካባቢ ዋሻ ነው ምናምን፣ በጣም ከባድ ሄርያ ግን ጌታ እና ሰፈሩ በሙሉ ነው ተቃዋሚ ሆኖ የተነሳው፣ ግን ከሁለት ሳምንት በላይ ማለፍ አልቻሉም። እግዚአብሔር አስገዛለን። አሁን የሰፈሩ ቀንደኞች የሚባለው ሰዎች ማለት ነው፣ በስጋ በእውነት አሁን ከእኛ ጎን ናቸው። ማንም ይችል ግቢ ጥበቃ ባይኖር እንኳን አይደፈርም። እውነቴን ነው የምነግራቸው። እግዚአብሔር አስከበረን። ልጁ ኢየሱስ ከበረ እዚህ ቦታ ላይ እና በእንደዚ አይነት ሁኔታ ጀመርን። አሁን ልነግራችሁ የምፈልገው አጭር ነገር ምንድን ነው 2015 ላይ ስንጀምር እዚህ ስፍራ ላይ የሰማይ አምላክ እግዚአብሔር እንዲህ ብሎ ተናገረን። ይህ ዓመት አለ መንፈሳዊ ፍሬ የማፍራት ዓመት ይሆንላችኋል። ክብር ለማን ይሆን? ገላትያ 22 ቁጥር 5 ላይ ያለውን ቃል ጌታ ተናገረ። አሜን ብለን ተቀበልን፣ ቀጠልን። 2016ንም እንደዚህ አመስግነን ማለት ነው 2016 እግዚአብሔር አያልቅበትም፣ ዝም አላለም። እና ዘፍጥረት ምዕራፍ 21 ቁጥር አንድ እና ሁለት ላይ ያለውን ቃል ጌታ ተናገረን። የመታሰብ ዓመት ይሆንላችኋል አለን። በዛ ስፍራ ላይ መጽሐፍ ሲናገር እግዚአብሔርም ሳራን አሰባት፣ እግዚአብሔርም እንደተናገረው ለሳራ አደረገላት ይላል። በጣም ለብዙ ሰዎች ብዙ ሆነ፣ እግዚአብሔርን አመሰገንን፣ ቀጠልን። አሁንም ደግሞ 2017 መጣ። ጌታ ሆይ ምን ትላል? አልኩት እንደ ልማዴ። ይህ አመት ደግሞ የመከናወን አመት ይሆንላችኋል። አሜን፣ ክብር ለጌታ ይሁን እድሎ የገጠማቸው ብዙ ምስክርነት ባለፈው ጊዜያቶች ሰምተናል፣ አይተናል እና በዛ ስፍራ ላይ ደግሞ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ዘፍጥረት 39 ቁጥር 2 ላይ እንዲህ የሚል ቃል አለ። እግዚአብሔርም ከዮሴፍ ጋር ስለነበር ዮሴፍም የሚሠራ ሁሉ ይከናወንለት ነበር ይላል። እና እግዚአብሔር መከናወንን ሰጠን፣ ተከናወንን። ክብር ለኢየሱስ ይሁን። አሁን ደግሞ ከኛ ጋር ያልነበራችሁ ዛሬ በእንግድነት ለመጣችሁ የ2018 አዋጅ አውጅባችኋለሁ። ክብር ለጌታ ይሁን። እግዚአብሔር እንዲህ ብሎ ተናገረን። 2018 እንደ ግለሰብ አለኝ፣ እንደ ቤተ ክርስቲያን አለኝ፣ እንደ ሀገር አለኝ፣ እንደ ህዝብ አለኝ፣ ስር የመስነድ ዓመት ይሆናል አለኝ። ባለፉ ጊዜያቶች እንደ ህዝብም እንደ ሀገርም እንደ ቤተ ክርስቲያንም ተከናውኖልናል። አሁን ደግሞ ስር መስነድ ይሆንልናል። እና መጽሐፍ ሲናገር ትንቢተ ኢሳይያስ ምዕራፍ 27 ቁጥር 6 ላይ ያዕቆብ ስር ይሰዳል እስራኤልም ያብባል ይጨበጭባል፣ በፍሬያቸውም የዓለምን ፊት ይሞላሉ ተብሎ ተጽፏል። በጌታ በኢየሱስም እንደዚሁ እንደቃሉ ይሆንልናል። እንደዚሁ እንደቃሉ ይሆንልናል።